የ2024/25 የእንግሊዝ ፕሪምየር ሊግ አበቃ። የውድድር ዓመቱን ጨረስን። ሁሉን አወቅን። ቀደም ብለን ያወቅናቸው ነገሮች አሉ። ትላንት የጨመርናቸው እውቀቶችም አሉ። የሊቨርፑልን ደጋፊዎች ከሰላሳ ምናምን ዓመታት በኋላ ለመጀመሪያ ጊዜ አንድ ላይ ሆነው ዋንጫ ሲቀበሉ ደስታቸው ምን እንደሚመስል ደስታቸውን ሲገልጹ ትላንት አየን። 2019/20 ዋንጫ በልተዋል፣ ነገር ግን ቤት ነበሩ በኮቪድ ምክንያት። ትላንት አንፊልድ ላይ የነበረው ስነ ስርዓት ለብዙ የሊቨርፑል ደጋፊዎች ሲጓጉለት፣ ሲያስቡት፣ ሲያልሙት የነበረ ህልማቸው ነው ትላንት ኖረውታል። የሊቨርፑልን ዋንጫ ማንሳት እንወቅ እንጂ ትላንት ግን የጨመርናቸው አዳዲስ እውቀቶች ደግሟል። አዳዲሶቹ እውቀቶች መካከል ለምሳሌ የመሀመድ ሳላ የጎል ቁጥር ጨምሯል። መሀመድ ሳላ የጎል ተሳትፎ አርባ ሰባት ደርሶለታል። ይሄ ማለት ከአለን ሽረርና ከአንድሪው ኮል ጋራ እነሱ በአርባ ሁለት ጨዋታ ያደረጉትን እነሱ በሰላሳ ስምንት ጨዋታ ማድረግ መቻሉን አይተናል። ሽልማት ክብር የሚባሉትን ነገሮች በሙሉም ጠራርጎ ወስዷል። ኮኮብ ግባግቢም ነው ኮኮብ ተጫዋችም ነው ፕሌይ ሜከር ኦፍ ዘ ሲዝንም ነው። ብዙ ለጎል የሚሆኑ ኳሶችን ለጓደኞቹ የሰጠም እሱ ነው። ሽልማቱን አንድ ብቻውን መቀበል ስላልቻለ ከልጆቹ ጋር ሆኖ ነበር የተቀበለው መሀመድ ሳላህ። ሌላ ያወቅነው ነገር ትሬንት አሌክሳንደር አርኖልድ እና የሊቨርፑል ደጋፊዎች ይቅር እንደተባባሉ ነው። የመጀመሪያውንም ቢሆን እኛ የተረዳነው ታስታውሺ ከሆነ ሳምሬ የፍቅር ቁጣ የፍቅር ኩርፊያ ነው ነው። ያ የፍቅር ኩርፊያም ቢሆን ልክ አይደለም፣ መስመር የሳተ ነው። ሀያ አመት አብሮ የኖረን ሰው ሌላ ነገር ልሞክር ሲል በሊቅ ናህ ብሎ ይሸኛል እንጂ ው አይባልም የሚል ምክር የሰጡት የርገን ክሎፕ ትላንት ልክ ሜዳሊያ የመቀበል ስነ ስርዓቱ ሲከናወንና በስም የመጠራ ተርታ ትሬንት አሌክሳንደር አርኖልድ ላይ ሲደረስ እና ማይኩን የያዘው ሰው ትሬንት አሌክሳንደር አርኖልድ ሲል ካሜራው አርኖልድን በከፊል የሊቨርፑል ደጋፊዎችን ደግሞ በድምፅ ስንሰማ ቆየንና ወዲያው ግን ካሜራው የርገን ክሎፕን አሳያል። መክረው ነበር፣ ተቆጥተው ነበረ፣ ቡ ማለታቸው ልክ አይደለም ብለው ነበር። ምክራቸው የተሰማ ይመስላል። ትላንት ደማቅ የክብር ደስ የሚል በል ይቅናህ፣ መሄድህ ነው እንጂ ያስከፋኝ ጠልቼህ ስ አይደለም ማለት በሆነ መንገድ ሸኝተውታል። ትሬንት አሌክሳንደር አርኖልድን ከዋንጫው ጋራ ከቨርጂል ቫንዳይክ በላይ ወይም ከሌሎቹ የሊቨርፑል ተጫዋቾች በላይ ጊዜ ያሳልፈውም ትሬንት አሌክሳንደር አርኖልድ በየመሀሉ ሌሎች ተጫዋቾች ዋንጫውን ይዘው ፎቶ ሲነሱ የሚቀበላቸው እሱ ፎቶ አብሮ ይነሳል። የሚያደርገውን አሳጥቶት ነበረ ይሄ ቀን የመጨረሻው እንደሆነ ያውቃል። ከተማውን ያደገበትን፣ የተወለደበትን፣ ክለቡን፣ ጓደኞቹን፣ ደጋፊዎቹን፣ መንገድ ላይ ሲያገኙት ደስ የሚሰኙትን ሰዎች በሙሉ ጥሎ ሊሄድ እንደሆነ ገብቶታል። ግን የትናንትናው ነው፣ ልክ የትናንትናው ነው ጥሩ በክብር በመዋደድ የትላንትናን በጎ በማሰብ ነገን ጥሩ እንዲሆን ተመኝቶ መሸነያየት። ከዛ ልክ ቤተሰቦቹ ሲመጡ እሱን መሳይ ወንድሞቹ ና ምናምን ምናምን ሲመጡ፣ ግን እምባውን መቋቋም አልቻለም። አንዳንዴ የምታውቂው ሰው የቅርብ የምትይው ሰው ሲመጣ የሚፈነቅልሽ ነገር አለ አይደለም? በዛ መፈንቀል ውስጥ ነው ትሬንት አሌክሳንደር አርኖልድን ያየ ነው እና ማይክል ኦዌን ከስር ከስር ይናገራል። በቴሌቪዥኑ ላይ ምስሉን እናያለን። ማይክል ኦዌን በዚህ ሰዓት ላይ የትሬንት አሌክሳንደር አርኖልድን ያህል ደስተኛ ሰው ዓለም ላይ በፍጹም የለም፣ በፍጹም ሊኖር አይችልም። ምክንያቱም መሄድ ፈልጓል ወደ ሪያል ማድሪድ መውጣት ፈልጓል ከሊቨርፑል የሊቨርፑል ደጋፊዎች ጋር ተቀያይሞ ሳይሆን በዚህ የክብር መንገድ መሸኘት ምን ያህል ሊያስደስተው እንደሚችል አውቃለሁ አሁን በሊቨርፑል ደጋፊዎች እና በትሬንት አሌክሳንደር አርኖልድ መካከል መሀል ላይ ያለ የጥላቻ ስንቅር የለም። አጨብጭበው ቆመው ለሌሎች ከጮሁት በላይ ጮኸው ሸኝተውታል፣ እንደሚወዱት አሳይተውታል። እና በጣም ደስተኛ ነው፣ መንገዱም የቀና ሊሆን እንደሚችል ያምናል እያለ በደንብ ነበር የሚያብራራ የነበረው። ደግሞ ሌላ እንደ ሰው እውነት ትላንትና በአንፊልድ አይቼው የእውነት በጣም ያስደሰተኝ ነገር የየርገን ክሎፕ እዛ ቦታ ላይ መገኘትና በሊቨርፑል ጨዋታ ወቅት የእሳቸው የራሳቸው የነበሩ ተጫዋቾች በሚያደርጉት ነገር ሲደነቁ የሊቨርፑልን ነገር አብረው ሲሉ፣ እንደዚሁም ደግሞ በቃ ይሄ ያልተተወ ግንኙነት፣ ያላበቃ ስሜት እውነቴን ነው የምነግርሽ ሳምሪ፣ በእውነት እውነቴን ነው የምነግርሽ መከባበር ላይ ያለ ውበት ምንም ነገር ላይ ምንም ነገር ላይ የለ። ሰውየው ሊቨርፑል እንጥለው ሄደዋል። እረፍት ይገባኛል ብለዋል። አሁን ሌላ ክለብ ሊይዙ ነው፣ ከዛ ሬድቡል ሳልዝበርግ አካባቢ ያሉት። ይሄ በቃ አጠቃላይ የሬድ ቡልስ ጋር ገብተው ከነዛ ጋር ምናምን ሲሰሩ ቅሬታዎች ምናምን ተፈጥረው ነበር። ግን በቃ ደስ ይላል፣ መከባበር ደስ ይላል በእውነት በጣም ደስ ይላል። መከባበር ስታወሪው ሳይሆን ስትኖሪው ደስ ይላል። የርገን ክሎፕን እኔ እንጃ አርነስሎትንም በዚው አጋጣሚ እንደዛውም ደግሞ የርገን ክሎፕንም በዛው መንገድ ማክበር ይገባል። ሄንደርሰንን አይተናል፣ እንባ ነበረው፣ ደስታ ነበረው። ዝም ብለው ሲጨፍሩ ቢያድሩ ደስ የሚላቸው ይመስለኛል። ደግሞ ዛሬ በከተማው በክፍት አውቶቡስ ላይ ሆነው ድሉን ሰለብሬት ያደርጋሉ። 2019/20 ላይ ይሄ አልነበረም፣ ይሄ ድል አልነበረም። አሁን ግን አለ። ስለዚህ ፓሬድ አለ አዋንጫውን ይዘው ጎዳና ላይ ይወጣሉ በጣም በጣም በጣም የሚያስደስት ነገር ነው ከዛ የሊቨርፑል የሚታወቅበት ይሄ የዊል ኔቨር ዎክ አለውን ዜማ ሲዜም ደግሞ ሁሉም ከያሉበት መጥተው ተቃቅፈው ሲዜሙ በሙሉ በአንድ ድምፅ በአንድ ሜሎዲ ያንን ነገር ሲለው ስታይ እዛ ቦታ ላይ መገኘት ከነሱ መካከል አንዱን መሆን የሚያስመኝ ነው ይሄ መታደል የሚመስልች ነገር አለ በጣም በጣም በጣም የሚያምር ነበረ ከዛ በኋላ በየመሀሉ የቀድሞ ተጫዋቾች ኢንተርቪው ያደርጋሉ የአሁኖቹን ተጫዋቾች የአሁኖቹን ጎበዞች። ለምሳሌ ሮበርትሰንን ሲጠይቁት ነበረ፣ ግራቨንበርችን ሲጠይቁት ነበረ። እንደዚሁም ደግሞ በኋላም ራሱ ትሬንት አሌክሳንደር አርኖልድን ሲጠይቁ እና ሌሎቹንም ተጫዋቾች ሲጠይቁ ነበረ። ይሄ የውድድር አመት ለሊቨርፑል ዋንጫ በማንሳት የተጠናቀቀ የፕሪምየር ሊጉ ሻምፒዮን የሆኑበት የፕሪምየር ሊጉን ሻምፒዮን አራት ጨዋታ እየቀረ ያጠናቀቁ ወይም ያወቁ እንደዚሁም ደግሞ በመካከላቸው የአስር ነጥብ ልዩነት መፍጠር የቻሉ ናቸው ከአርሰናል ጋር አለ። ሳትስፋክሽን ታይም ነው የሚመስለው። ስለ ቆጫቸው ነገር ነው የሚያወሩት ስለ ቆጫቸው ነገር በካራባው ካፕ ዋንጫ ጨዋታ በኒውካስል መሸነፋቸው ከኤፌ ካፕ የወጡበትን አጋጣሚ አውሮፓ ቻምፒዮንስ ሊግ ላይ የተሸነፏቸው ነገሮች። ይሄ ደስታ ይሄ ክብር ይሄ ሳትስፋክሽን በአንድ ዋንጫ ብቻ መሆን አልነበረበትም። እነዚህ የቻምፒዮንስ ሊግ የኤፍ ኤ ካፕና የካራባው ካፕ ውድድሮች ላይ ያጋጠሙን ሽንፈቶች በቃ የሚቀጥለው የውድድር አመት ወደ ውጤት የሚመሩን እውነቶች ናቸው ብሎ ነው የሚናገሩ ተጫዋቾች። እዚህ መሀል ላይ ቁጭቱን ያነሱት አልልሽ ፈልጌ ነውና በቃ ሊቨርፑል ትላንትና የፕሪሚየር ሊጉን ዋንጫ አንስቷል። ሙሉ ክብር የነሱ ሆነዋል። ደስታ ያምርባቸዋል፣ በጣም ያምርባቸዋል። አይተን እናውቃለን። የዩናይትድ ደጋፊዎችን፣ የአርሰናል ደጋፊዎችን፣ የቼልሲ ደጋፊዎችን፣ የሲቲ ደጋፊዎችን፣ ሌላው ቀርቶ የሌስተር ሲቲ ደጋፊዎችን ማጨብጨቢያ እጅ ይዘው የሚያደርጉትን ነገር እናውቃል። ሆነን ለመናገር የሊቨርፑል ደጋፊዎችን በድል ወቅት የሚያንጸባርቁትን ስሜት ያየ ነው ዘንድሮ ነው ስለ ታማኝ ደጋፊነት፣ ስለ ጨዋ ደጋፊነት፣ ስለ ክለባቸው የሚያዜሙት ማዜም፣ ዋንጫ አልባ ረጅም ጉዞን እንኳን ቢያደርጉ ሊቨርፑሎች ለክለባቸው ደከመኝ የማይሉ በጣም በጣም በጣም የተዋጣላቸው ታማኞች ናቸው። ሁሌም እንደሚሉትና የሚሉትን እንደሚኖሩት ዊል ኔቨር ዎክ አለን ይላሉ። እውነት ነው። የሊቨርፑል ከሆንሽ ዊል ኔቨር ዎክ አለን ሳምበዲ። ልክ ነው። ትናንትና በጣም ደማቅ ስነ ስርዓት ነበር የተመለከት ነው ደሞ የጠበቅ ነው ነው በእርግጥ ከዚህ በፊት አራት ጨዋታ አካባቢ እየቀረው ሊቨርፑል ዋንጫ ማንሳቱን አረጋግጦ የሚገርም የደስታ መግለጽ ስነ ስርዓት ነበራቸው። ግን ደግሞ አንተ እንዳልከው በጣም ከሚወደዱ ከሚከበሩ ሰዎችን መካከል የሚገኙበት እንደ የርገን ክሎፕ እንደ ሄንደርሰን ያሉ የሊቨርፑል በቃ በጣም ትልቅ ታሪክ ትዝታ ያላቸው ሰዎች የሚገኙበት ሌሎችም ትልልቅ እንግዶች የሚገኙበትና ዋንጫ የሚረከቡበት ስነ ስርዓት ስለነበረ የትላንትናውም የሚገርም የሚገርም የዋንጫ ማንሳት ስነ ስርዓት ነው የነበረው። ሁሉም ተጫዋቾች ላይ ቶሎ የማይበርድ ደስታ እንደነበረ አይተናል። እንዲሁም እኔ ትንሽ ምናልባት በቃ ዋንጫ መብላታቸውን ስላረጋገጡ የመጨረሻ ሴሌብሬሽናቸው ቀዝቀዝ ይሊሆን እንደ ምናምን የሚል ሀሳብ ልታስብ ትችላል። ያው ደስታ ቶሏር የሚረሳው እና በዛ ምክንያት ደብዘጊዜ ያደበዝዘው የሆኑ ብለው እንደዛ ብዬ አስቤ ነበር፣ ግን በጣም ጥሩ ስነ ስርዓት ነው የነበረው ትናንትና። ከዛ በተጨማሪ ያው የአርኖልድም ጉዳይ እውነት ለመናገር አሳስቦ ነበር ማለት በቁጣ በተቃውሞ ቢሸኝ ኖሮ ደስ አይልም ነበር። ብዙ የሚከፉ ነገሮች ነበሩት ግን ትላንት ከሊቨርፑል ደጋፊዎች ጋራ ምን ያክል የቀረበ ግንኙነት እንዳለው የታየበት ስነ ስርዓት ነው የነበረው። በአጠቃላይ እዚህም ሀገር ላሉ የሊቨርፑል ደጋፊዎች እንኳን ደስ አላችሁ እንላለን። ጥሩ ስነ ስርዓት ነው የነበረው። የተመለከትነው ነገር በሙሉ ያው የሊቨርፑል ደጋፊዎች ምን ያክል ደስታ መግለጽም፣ ከተጫዋቾቻቸው ጋር ያላቸው ግንኙነትም ጠንካራ እንደሆነ ያየንበት ስነ ስርዓት ነው ትላንትና የነበረው። ሌላው ቢቀር ሄንደርሰን እንኳን እንደዛ ሲብጠለጠል ነበር ኮ ወደ ሳውዲ በሄደ ጊዜ ትዝ ይለኛል እኔ። በጣም ከፍተኛ ተቃውሞ ነበር በሊቨርፑል ደጋፊዎች ግን አንድ ምነጠቅ ጥያቄ አትድብኝ ያልሽው ሰው ሲመጣ ደስ ነው የሚልሻል? አዎ ደስ ይላል። እኔ ደስ ያለኝ ደግሞ የመጡበት አጋጣሚ ቶሎ ነው። ሁለተኛ በስኬት ነው የመጡት አሁን የርገን ክሎብ በዓመቱ ነው የመጡት። አርኖልድም ሲሄድ በሽኝቱ ወቅት በስኬት ነው የተሸኘው እና አርኖልድም አሁን ሲሄድ ሄንደርሰንም ቶሎ ነው የመጣው እንደገና በስኬት ነው የመጣው እና ሲመጡ ደስ ይላል። ያው የአለመለያየት ፍላጎት ነው እንጂ የከረረ ጥላቻ እንዳልሆነ የምንረዳ ይመስለኛል። እኔም ያን ያክል ይሄ አትድረስብኝ የሚያባብል ነገር እኮ የለም። ሁሉም ክለቡ ከፍ እንዲል ከመፈለግ አንጻር የሚመጣ ተቃውሞ ነው ብዬ ነው ማስበው። ግን ትላንት የነበረው ስነ ስርዓት በጣም በጣም ያምር ነበር እንዳልከው። ይሄ የጋራ ዝማሪያቸው ግን ይነዝራላ። በጣም ምንም እሱን እየሰማ ልትዝናና ምናምን አችልም። የተለየ የእንባ አይነት ስሜት ውስጥ ነው። እና አርኖልድም ሲቸገሩ ያየ ነው አንድም በዛ ወቅት ነው ያው ዩዊል ኔቨር ወክ አሉ ነው ሲሉ ማለት ነው። በጣም እጅግ በጣም አስደሳች ምሽት ነበር ለሊቨርፑል ደጋፊዎች፣ ለሊቨርፑልም። የአሰልጣኝ ሰር አሌክስ ፈርጉሰን ንግግር ነበር፣ ኮሜንታተሩ ሲጠቀም የነበረው አሰልጣኝ ሰር አሌክስ ፈርጉሰን በአክቲቭሊ በአሰልጣኝነት ይሰሩ በነበረበት ጊዜ ከሊቨርፑል ጋራ ስለነበረ ፉክክር ከሊቨርፑል ጋራ ስለነበረ መቀናቀን ሲያወሩ እነሱን ከመንበራቸው ማውረድ ነው ትልቁ ግቤ ይሉ ነበረ። ከመንበራቸው ማውረድና ያንን ለብቻ መያዝ ለብቻ ተደላድሎ መቀመጥ መቃዛት ዛወዘ አልቲሜት ጎል ለፈርጉሰን በተደጋጋሚ የሚሉት ምን ይቆጫሃል ምን ያንገበግበሃል? ተብለው ሲጠየቁ ሊቨርፑል በአውሮፓ የውድድር መድረክ ያለውን ስኬትና ማንቸስተር ዩናይትድ ያለውን የስኬት መጠን ሳመዛዝ ነው የሊቨርፑል መብለጡ ይላል ፈርጉሰን። ስኬታማ ሰው ናቸው። እንዳሉት ሊቨርፑልን ከመንበሩ አውርደውታል ያ መንበር የማንቸስተር ዩናይትድ ነበረ እስከ ዘንድሮ የውድድር አመት ድረስ ስለዚህ ሊቨርፑል ትናንትና ዋንጫውን ከተቀበለ በኋላ ዋንጫውን ከነኩ በኋላ ከደጋፊዎቻቸውም ጋር በጋራ ድል ማድረግን ሻምፒዮንነትን ሰለብሬት ካደረጉ በኋላ እሱ ይናገር የነበረው ነገር ምንድን ነው ወደ መንበራቸው ተመለሱ ይል አሁን ጎን ለጎን ጠጋበል ተባብለው ተቀምጠዋል ማንቸስተር ዩናይትድ ና ሊቨርፑል የሀገራቸውን ሊግ በማሸነፍ ሁለቱም እኩል ናቸው ስለዚህ ሁለቱም እኩል ስለሆኑ ጠጋበል ጠጋበል ሁለቱ በሁለቱ በጋራ የተያዘ ነው መንበሩ ማን ማንን ያወርዳል ቀድሞ የሚለው ነው እንግዲህ በጉጉት የሚጠበቀው ይህንን ለማወቅ ደግሞ ከሚቀጥለው የውድድር ዓመት ያሉትን ጀምሮ ያሉትን ሲዝኖች መከታተል ሰማንያ ሶስት ቀን መኖር ግዴታችን ነው አዲሱ የውድድር ዓመት ከመጀመሩ በፊት ሰማንያ ሶስት ቀናት አሉ ግን እነዚህ ሰማንያ ሶስት ቀናት ረጅም ረጅም ረጅም ነው ይመስሉታል። ግን ሳይታወቀን እንደሚደርስ በእርግጠኝነት ነው ብናግርሽ፣ ለምን ብትኝ፣ አንድ ዝውውር ፋታ ያሳጣሻል፣ ሁለት በጣም በቅርቡ የዓለም ክለቦች ዋንጫ ይጀምራል፣ ሶስት ፕሪሲዝን ለጨዋታዎች ምናምናምኖች ይኖራሉ። እነዛ እነዛ ሁሉ ነገር ስናይ ስንከታተል ምንም ሳይታወቀን ይደርሳል ብዬ ነው እማምነው እኔ ስለዚህ ሰማንያ ሶስት ቀናት በኋላ የእንግሊዝ ፕሪሚየር ሊግ አዲሱ የውድድር አመት፣ በርንለይን ሰንደርላንድን፣ አንደኛው ደግሞ መጪማን ነው ሊድስ ዩናይትድን ጨምሮ የቀሩትን የተረፉትን አስራ ሰባት ይዞ ይቀጥላል ማለት ነው እና ያን ጊዜ አዳዲስ ነገሮች ይኖራሉ። በ2025 26 የውድድር አመት ላይ የሚኖሩትን አዳዲስ ነገሮች ዝም ብሎ ለመጠቆም ያህል የመጀመሪያው የእንግሊዝ ፕሪምየር ሊግ የውድድር ዓመት ይሆናል። ሰሚ አውቶሜትድ የኦፍሳይድ ቴክኖሎጂ ተግባራዊ የሚደረግበት 2025 26 የውድድር ዓመት ማለት ነው እና ይሄ ባለፈው የውድድር ዓመት የተወሰነ ነው። ከዛ በኋላ ያው ቀጥሎ የሚሆነው ተግባራዊ ማድረግ ነው። ስለዚህ 2025 26 የሰሚ አውቶሜትድ የሆነ የኦፍሳይድ በቃ አንድ ተጫዋች ከጨዋታ ውጭ ነው አይደለም የሚለውን የመለየት ስራ በዘመናዊ መንገድ እንደዚህ ባለ መንገድ ለመለየት ስራ ይደረጋል። ከመጪው የውድድር አመት ሰላሳ ስምንት ጨዋታዎች መካከል ሰላሳ ሶስቱ ቅዳሜና እሁድ የሚደረጉ ናቸው። አምስቱ በስራ ቀናት ማታ የሚደረጉ ናቸው። ኳስ ይቀየራል። ኳስ ይቀየራል። ናይኪ ነበር የሚያመርተው እስካሁን ድረስ። የሚቀጥለውን የውድድር ዓመት ደግሞ ፑማ የፕሪምየር ሊግ ኳስ አምራች ይሆናል። ሁለት ሺ ሀያ አምስት ሀያ ስድስት ከናይኪ ወደ ፑማ ይቀይራል። የሚጫወቱበት ኳስ በፑማ የሚመረተውን ኳስ ለመጠቀም ስምምነት ላይ ስለተደረሰ ናይኪ በቃ ስለተባለ ማለት የፑማ ኳስ የናይኪ ኳስ የሚል ነገር ልትሰሜ ትቻለች። አርቴታ ባለፈው የተናገረው ትልቅ ማብሸቂያ ሆኖ ኳሱ ብሎ ብዙ ነገር ማብሸቂያ እንደነበር አስታውሳለሁ። በእርግጠኝነት ደግሞ በመጪው የውድድር ዓመት የዛ ሰው ይበለንና በጣም በጣም በጣም አንድ ትልቅ ደርቢ ተጨምሯል ማለት ነው። በፕሪሚየር ሊጉ ላይ ሰንደርላንድ ከኒውካስል በጣም በጣም በጣም ትልቅ ደርቢ ነው። ልክ ሰንደርላንድ ማለፉን ሲያረጋግጥ የሀገሪቱ ጋዜጦች በአብዛኛው የሚያወሩት ይሄ በሁለቱ ክለቦች መካከል የሚደረገው የደርቢ ጨዋታ ስለመመለሱ ነው። ሳምሪ ይውረዱ አይውረዱ፣ ለትልቅ ክብር ይሁን አይሁን፣ ዘይ ዶንት ኬር ይጋደላሉ፣ ግን አይገልጸውም። ኒውካስል ለሰንደርላንድ ሰንደርላንድ ለኒውካስል እጃቸውን አይሰጡ። በጣም በጣም በጉጉት የሚጠበቅ የደርቢ ጨዋታ ነው። ያን ጊዜ ቀኖ ሲደርስ ሚ ቅዳሜ ኒውካስል ከሰንደርላንድ አስር ሰዓት ላይ ጨዋታቸውን ያደርጋሉ ሲባል ያኔ ነው ሚዲያዎቻቸውን ማየት ብዬ ነው ምለው። በጣም በጣም በጣም አሪፍ የውድድር ዓመት ነበረ። በብዙ መንገድ፣ በብዙ መንገድ፣ በብዙ ነገሮች ልናነሳው የምንችል የውድድር ዓመት ነው። ሊቨርፑል ደምቆበታል። ሊቨርፑል የ2024/25 የውድድር ዓመት የፕሪምየር ሊጉ ሻምፒዮን ነው። ሊቨርፑል ወደ መንበሩ ተመልሷል። እሺ ይሄ ከሊቨርፑል የዋንጫ ማንሳት ስነ ስርዓት ጋር በተያዘ ትናንት ምን አየን የሚለውን የሚገልጽ ነው። ቀደም ሲል ያቀረብነው ነገር አዲስ አበባም ነበረው አይቻለሁ፣ ቪዲዮዎች አይቻለሁ። በጣም ደማቅ ነበረ፣ ሁሉም ማሊያ ለብሰው ነበረ። ከዛ ደግሞ የዌልኔቨር ኔቨር ወካለውን የሚልም ባነር ተሰርቶ ተሰቅሎ ነበር። ጭሱ ውላ ነበረ፣ ሊቨርፑል የሚለቁታል አይደል? ደስታቸውን ሲገልጹ እና በጣም ደማቅ ነው የነበረው አዳዲስ ህጻናት ደጋፊዎችም ነበሩ። ይህ ለሊቨርፑል ሲሆን ለሊቨርፑል ሲሆን ለየት ይላል አይደለ? አሁን በቃ ደጋፊዎችም እንግዲህ አዳዲስ ልጆችም ሊቨርፑልን እየደገፉ እየተከተሉ እንደሆነ ያየንበት ነው። ደማቅ ስነ ስርዓት ነው የነበረው። እዚህም ያው እግር ኳስ አንድም ደስ ይላል ብለምትናገረው እንዲህ አይነት መተሳሰር ስለሚፈጥር ነው። አሁ ለእግር ኳስ እንደዚህ መሆንን የሚቃወሙ ሰዎች አሉ። እኔ ደግሞ እነሱን እቃወማቸዋለሁ። እውነት ለመናገር ብዙ ጊዜ ምን ይባላል ሙዚቃ ነው ሙዚቃ የዓለም ቋንቋ ነው ይባላል ማንም የሚግባባበት ይባላል። እኔ ከሙዚቃ ይልቅ እግር ኳስ የዓለም ቋንቋ ነው ነው ምለው እኔ የምለው። ምክንያቱም ሙዚቃ ውስጥ የዓለም ቋንቋ ከሆነ የማትቀባያቸው በጣም ብዙ ነገሮች አሉ። በተለያየ ባህል ውስጥ በመኖር ምክንያት ነጮቹ ግድ የሌላቸው ነገር እኛ ግድ አለን። እነሱ ጋር የሚደረጉ ነገሮች እኛ ጋር ባህል ያበላሻል ልጆች መስመር ያሰትብናል ምናምን የምንላቸው በጣም ብዙ ነገሮች አሉ። በሬዲዮ ማታጫቦቻቸው የእንግሊዝኛ ዘፈኖች የሉ አሏ አሉ እነሱም የማያጫውቷቸዋሉ እንኳንኝ ራሳቸው ነገሮች አሉ። አሁን እንግዲህ ሙዚቃ ያለም ቋንቋ ነው ሲባል ማንም ቢሰጥሽ ኖታውን ትጫውጫዋለሽ ከሆነ በዛ መንገድ ግን ከባህል ምናምን ምናምን ጋር ከአያያስሹ ግን ትስሀርድ እውነት ለመናገር ሙቪዎችም እንደዛው ናቸው። ያው ግን ያው ለሙዚቃ ሲሆን የምረዳው ሰምተህ ማለት ይሄ ሜሎዲውን ነገር ዜማውን የሆነ ነገር ሰምተህ ፊልታረጋለ ታረጋለ የሆነ ሰው አሁን እዚህ ያለ ነው። እኛ በጣም በቃ ከማናውቀው ሀገር የመጣ የሆነ ሙዚቃ ግጥሙን ምናምኑን ትተው ማለት ነው። ከዛ በላይ ግን ኳስ አደለም። ኳስም እንደዛ ነው። ኳስ ላይ ልዩነት የለም። ኳስ ላይማ እውቀታችን እኩል ነው የሚሆነው። አዎ እዚህ ጋቢ ለብሰሽ አይደለም የምትጫወችው፣ እዛ ማሊያ ለብሰው አይደለም የሚጫወት። እዛም እዚህም በማሊያ ነው፣ እዛም በማሊያ ነው። እውነቴን እኮ ነው የምልህ። እዚህ በጋቢ ቢሆን ኖሮ ባህላችንን ሊያስለቅቁን ምናምን ምናምን ትያለሽ። የለው ምንም ነገር የለው። ህጉ አንድ አይነት፣ የተለየ መሆን አይቻልም። ህጉ አንድ አይነት፣ አጨዋወቱ አንድ አይነት። የምትለያዩ በመቻል በመቻልና ባለመቻል አንዳንዱ በጣም ይችለዋል። አንዳንዶቻችን በጣም አንችለውም፣ ካልሆነ በስተቀር ኤቭሪቲንግ አንድ አይነት ነው። እንደውም በጣም ብዙ ሰዎች የሚሉት ደግሞ ምንድን ነው ኳስ የሚወደድበት ዋነኛው ምክንያት እዚህም ያለ ሰው እዛም ያለ ሰው የሆነ ነገር ሲሆን እንትን ነው ይላል። ያው በጋራ የምንተዳደረው ለዛ በቃ አለም አቀፋዊ ህጉ ሎሶ ዘጌም ለሁሉም ሀገር ተመሳሳይ ነው አንድ ህጉ ተመሳሳይ መሆኑ ብቻ ሳይሆን ህጉ የሚታወቅበት ጥልቀት አያስገርምሽ? ኳስ በእጅ ሲነካ ማኖ መሆኑን እናቀው፣ ሁላችንም ነን። አቴ ታይም ነው። አሜሪካ የሚያየው እዚህም የሚያየው ፊሊፒንስ የሚያየውም አንድ ላይ ነው የምንናገር። ኦፍሳይድ ነው እንላለን፣ እናቀዋለን። ሁሉንም ነገር እናቀዋለን። መኖሩ የህጉ አንድ አይነት መሆኑ ብቻ ሳይሆን የህጉ ኳስን በሚወዱ ሰዎች መታወቁ ረጅም ጊዜ ከመከታተል የሚሆን ከማንበብ የሚሆን ከመስማት የሚሆን መታወቁስ ስትጨቃጨቂ ምናምን ምናምን ምናምን ምናም ትያለሽ። ይሄ ሞር የአንድ አይነትነት የለው፣ ምንም ምንም እንትን የለው፣ ምንም ልዩነት የለው። ቅድም ያልኩሽ የመቻል እና ያለ መቻል፣ የሜዳው ርዝመት እዚህም እዛም አንድ ነው። መስመር አሰማመሩ እዚህም እዛም አንድ ነው። ህጉ እዚህም እዛም አንድ ነው። ምንም የተለየ ነገር የለው እና ይሄ ሲሆን ደስ ነው የሚለው ነው እኔ ምለው ይሄ ሲሆን ደስ ነው የሚለው እና ኳስ እንደዚህ ግን ለኳስ መሆን ፈረንጆቹ አያውቁም፣ ምናምን አረተው እና ብራድ ፒት ያውቃሃል፣ ፊልሙን ቁጭ ብለህ ስታይ አይ ያው የስሜት ስሜት አንመዛዘለ ማለት የስሜት ጉዳይ ነው። ለማንኛውም ግን የ2024/25 የውድድር ዓመት የእንግሊዝ ፕሪምየር ሊግ ትላንትና ተጠናቋል። በእርግጥ በሌሎች ሀገራት ሊጎቹም ተጠናቀዋል። አሁን ሁሉም ተጠናቀዋል። ግን አብዛኛው እንግዲህ ትላንትና የተለያዩ ክስተቶች የነበሩበት የእንግሊዝ ፕሪምየር ሊግ ስለነበረ እዛ ላይ ትኩረት አድርገን ነው እያወራን ያለ ነው። ከሊቨርፑል ሻምፒዮናነት ከደማቁ የዋንጫ ስነ ስርዓት ባሻገር ደግሞ ሌሎችም ትኩረታችንን የሳቡ ጉዳዮች ነበሩ። አንደኛው ያው በአውሮፓ ሻምፒየንስ ሊግ ለመሳተፍ የተደረጉት ጨዋታዎች ናቸው። እስከ መጨረሻው ድረስ ለነበሩት ሶስት ቦታዎች የትኞቹ ክለቦች ወደ አውሮፓ ሻምፒየንስ ሊግ እንደሚገቡ አላወቅንም ነበር። በተለይ አምስቶቹን ክለቦች ማለቴ ነው። እና እዛ ሁኔታ ውስጥ የተፈጠሩትን ነገሮች በተወሰነ መንገድ ማንሳት እንችላለን። የተጫዋቾችም ያው ስንብቶች ነበሩ፣ በየክለቡ የመጨረሻ ጨዋታቸውን ያደረጉ ከደጋፊዎቻቸው ጋር እንግዲህ የተለያዩ ደጋፊዎችም ወደ ሌላ ቦታ የሚሄዱ ተጫዋቾችም እንደነበሩ እያየንበት ነው። ስለዚህ እነዚህን ነገሮችና ሌሎች ደግሞ የተመለከትናቸውንም ነጥቦች ደግሞ ጨምረን እየተነጋገርን እንቀጥላለን። አድማጮቻችንም የየራሳቸውን አስተያየት ሰጥተዋል በማለዳ በቴሌግራም ገጻችን ላይ በተለየ ሁኔታ የሰባቸውን ነገር እንዲነግሩን ጠይቀናቸው የራሳቸውን አስተያየት ስለ ሰጡ በየመሀሉ የእነሱንም ሀሳብ እናነሳለን። አዎ ያንን እናደርጋለን። አሁንም ጻፉ፣ ደውሉ፣ ስሜቶቻችሁን ንገሩን። ደግሞ ምሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ የሀሳብ መስጫው ላይ ደግሞ ሀሳቦቻችሁን አስፍሩ እንላለን። ለተሳትፏችሁ በድጋሚ በጣም አድርገን ነው የምናመሰግነው። አርሰናል አሸንፏል። ለሶስተኛ ተከታታይ የውድድር ዓመት ሁለተኛ ሆኖ ጨርሷል። የውድድር ዓመቱን ማንቸስተር ዩናይትድ የመጨረሻውን ጨዋታ አሸንፏል። ሁለት ለዜሮ በሆነ ውጤት አስቶን ቪላን አሸንፎ እሱ ወደ አስራ አምስተኛነት ከፍ ሲል፣ አስቶን ቪላን ከአውሮፓ ቻምፒዮንስ ሊግ አስቀርቶታል። በጉጉት የተጠበቀው የሩበን አሞሪም የጨዋታው መጠናቀቂያ ላይ ለደጋፊዎች ያቀረቡት የይቅርታ የምስጋናና ለሚቀጥለው የውድድር ዓመት ቀጠሮ የያዙበት መልእክታቸው የብዙ ሚዲያዎችን ትኩረት ስቧል። እንነጋገርበታለን። አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ የበቃቸው ይመስላል። ይሄ ማንን ይጠቅማል? ማንቸስተር ዩናይትድን ይጠቅማል ወይ? እንደዚሁስ አሌሃንድሮ ጋርናቾን ይጠቅመዋል ወይ የሚለውን ለመነጋገር ጥረት እናደርጋለን። ቼልሲ፣ ኒውካስል፣ ማንሲቲ፣ አርሰናል፣ ሊቨርፑል በፕሪምየር ሊግ ውጤታቸው የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። ቶትናም ስፐርስ የቻምፒዮንስ ሊግ ተሳታፊ ስድስተኛው ክለብ ነው፣ የዩሮፓ ሊግን ዋንጫ ስላነሳ ብዙ ነው የሚባለው። በጣም ብዙ ነገሮች ናቸው የሚነሱት። በእነዚህ ጉዳዮች ላይ ልንነጋገር ስለሆነ እንዲነሱ የምትፈልጓቸውን ሀሳቦች ሳምሬ እንዳለችው መሀል መሀል ላይ እኛ እያነሳን የእናንተኑ መነሻ አድርገን ደግሞ ሀሳቦችን እንለዋወጣለን። ተመልሰን እንመጣለን። በያላችሁበት እጅግ አሪፍ ጊዜን እንድታሳልፉ በታላቅ አክብሮት ጋብዘናል።